ጥያቄ ቁጥር አንድ ኖዋን ዳሽ ኤ ከም ቢ ከምስ ሲ ሀፍ ከም። ጥያቄ ቁጥር አንድ እና ሌሎችም እዚህ ጋ የምታያቸው ጥያቄዎች በዋናነት የሚያተኩሩት ሰብጀክት ቨርብ አግሪመንት ላይ ነው። በእንግሊዝኛ አረፍተ ነገር ኮንስትራክሽን ላይ ምንጊዜም ሰብጀክቱ ከቨርቡ ጋር መስማማት አለበት። ልክ በአማርኛ እነሱ መጣ ወይም እኛ መጣ ማለት እንደማንችል ሁሉ፣ ወይም እሱ መጡ ማለት እንደማንችል ሁሉ ሰብጀክቱ ከቨርቡ ጋር ተስማምቶ መሄድ አለበት። ሰብጀክት ስንል እዚጋ በፕሮናውን ደረጃ አይ ሂ፣ ሺ፣ ዘይ፣ ዊ የመሳሰሉት ናቸው። እንግዲህ አረፍተ ነገራችንን የሚጀምሩ ወይም ዶር ኦፍ ዚ አክሽን የምንላቸው በአረፍተ ነገር ውስጥ ስራ ሰሪ የሆኑት ወይም አረፍተ ነገራችን የሚጀምሩት እንደማት ነው ሰብጀክት ቨርቦች የምንላቸው ደግሞ ያው ግሶች እንደማለት ነው። ወይም ቨርብ ቱ ቢ እዚጋ አም ኢዝ አር ቨርብ ቱ ቢ ናቸው። ወይም የመሆን ግስ የምንለው ማለት ነው። እንዲሁም ከም አክሽን ቨርብ ነው ማለት ነው። ቀጥታ ድርጊትን የሚገልጽ ቨርብ ነው እና ከሰብጀክት ቀጥሎ ብዙ ጊዜ የሚመጡት ቨርቦች ናቸው፣ ግሶች ናቸው። እነዚህ ቨርቦች እና ሰብጀክቶች በቁጥርም መስማማት መቻል አለባቸው። እንዲሁም በመደብም መስማማት አለባቸው። ለምሳሌ አንደኛ አይ ካልኩኝ አይ አም ሂ ኦር ሺ ኢዝ ሺ ከንስ ሰብጀክቱ ሲንጉላር ነው። አይ ሂ ሺ እና ዜጋ ሺ ሲንጉላር ናቸው። ሲንጉላር ከሆኑ ቨርቡም ሲንጉላር መሆን አለበት። እንዲሁም ደግሞ ዜጋ እንደገለጽ ናቸው። ዊ ዩ ዘይ ፕሉራል ናቸው። ሰብጀክቱ ሰብጀክቱ ፕሩራል ከሆነ ቨርቡም ደሞ ሁሌ ፕሩራል መሆን አለበት። ተስማምቷል ይባላል። ነገር ግን እዚህ ጋር አይ አር ማለት አንችልም። ሂ ሺ አር ማለት አንችልም። ለምን? አር ለብዙ ሰብጀክት ነው። ሂ ሺ እና አይ ደግሞ ነጠላ ሰብጀክቶች ስለሆኑ አር መጠቀም አንችልም ማለት ነው። ስለዚህ እንደዚህ ሲንጉላር ቨርብ እና ሲንጉላር ሰብጀክት አንድ ላይ በትክክል ከሄዱ ሰብጀክቱ ከቨርቦ ጋር አግሪ አድርጓል እንላለን። ሌላው እዚህ ጋር አክሽን ቨርቦች ከመጡ ምሳሌ ሺ ከምስ አልኩኝ። ሺ ከምስ ነው ያልኩት። እዚህ ጋር የጨመርኩት ከም ላይ ኤስ ነው። ቨርቦች ላይ ሲንጉላር የምናደርገው ኤስ ወይም ኢኤስ በመጨመር ነው። ቨርብ ላይ ፕሉራል የምናደርገው አንድን ቨርብ ኤስ ወይም ደግሞ ኢኤስን በማስወገድ ነው፣ ወይም ባለመጨመር ነው። እዚህ ጋር እንደምታዩት ሺ ከምስ ብለናል። ኤስ ይጨምረናል እንዲሁም መጨረሻቸው በኦ የሚያልቁ እንደ ጎ የመሳሰሉት ላይ ኢኤስ እንጨምራለን። ምሳሌ ሺ ጎ ቢኖር እዚህ ጋር ሺ ጎዝ ነው፣ ኢኤስ ነው የምንጨምረው ማለት ነው። እንዲሁም ዘይ ከም ላይ ዘይ ፕሉራል ስለሆነ ቨርቡ ላይ ምንም የጨመርነው ነገር የለም፣ ፕሉራል ፎርም ነው ማለት ነው። ስለዚህ አክሽን ቨርቦች ላይ ሲንጉላር ለማድረግ ኤስ ስንጨምር፣ ፕሉራል ለማድረግ ደግሞ ምንም ነገር አንጨምርም ማለት ነው። ሰብጀክቱ ሲንጉላር ከሆነ ቨርቡም ሲንጉላር መሆን አለበት። ሰብጀክቱ ፕሉራል ሲሆን ደግሞ ቨርቡም ፕሉራል መሆን አለበት ማለት ነው። በዚህ ማብራሪያ በመመርኮዝ እነዚህን ጥያቄዎችን ለመስራት እንሞክራለን። አሁን እዚህ ጋር ቀለል ባለ ምሳሌ ብናይም እንኳ፣ እዚህ ጋር ጥያቄው ላይ ያሉት ያው ትንሽ ከዚህ ሻል ያሉ ናቸው። የትኞቹ ሲንጉላር ይወስዳሉ፣ የትኞቹ ደግሞ ፕሉራል ይወስዳሉ የሚሉ እናያለን ማለት ነው። ሶስት ቤዚክ የሆኑ ህጎች ናቸው። የመጀመሪያው ጥያቄ ኖ ዋን ኤ ከም ቢከምስ ሲ ሀፍ ከም። እዚህ ጋር ኖዋን የሚለው እንደ ሰብጀክት ነው የምንገለገልበት እና ሲንጉላር ነው የሚወስደው ወይስ ፕሉራል ነው የሚወስደው? እዚህ ጋር በአማርኛን ብንወስድ ኖዋን ማንም ማለት ነው። ማንም አልመጡም አንልም፣ ማንም አልመጣም ነው የምንለው። ስለዚህ ማንም አልመጣም ስል ሲንጉላር ቨርብ ነው የሚወስደው ማለት ነው። ሶ ኖ ወይ ከም ወይ ከምስ ወይ ሀፍከም ይሆናል ግን ከነዚህ ከተሰጡት ቨርቦች ውስጥ ሲንጉላሩ ማን ነው? ነዋን ሲንጉላር ቨርብ እንደሚወስድ ከተስማማን ሰብጀክቱ ሲንጉላር ስለሆነ ከነዚህ ውስጥ ሲንጉላሩ ወይም ነጠላ ቁጥር አመልካች ማን ነው? ከም ነው? ከምስ ነው? ሀፍከም? ኦኬ መልሱ ከምስ ነው። ለምን ከላይ በሰጠነው ማብራሪያ ላይ ቨርብ ከሆነ አክሽን ቨርብ ከሆነ ሲንጉላር ለማድረግ ምን እንጨምራለን? ኢ ኤስ እንጨምራለን። ስለዚህ እዚህ ጋር በኦ ካለቀ እዚህ ጋር ግን ከም ላይ ኤስ ይጨምረናል ማለት ነው። ስለዚህ ዘ ቤስት አንሰር ኢዝ ከምስ ይሆናል ማለት ነው። ሀፍ ከም ያው ሀፍ ፕሉራል ነው፣ እንዲሁም ደግሞ ከም የሚለው ፕሉራል ነው። ሁለተኛ ጥያቄ፣ ኤዘር ዊ ኦር ሂ ዳሽ ኮሬክት ኤ አር ቢ ዌር ሲ ኢስ እንደዚህ ዓይነት ኤይዘር ዊ ኦር ሂ፣ አሁን እዚህ ጋ ሁለት ሰብጄክት ነው የመጣው ዊ እና ሂ። ኤዘር ዊ ኦር ሂ እኛ ወይ እሱ ዳሽ ኮሬክት ትክክልነን ነው። ስለዚህ እንደዚህ ዓይነት ሁለት ሰብጄክት ከመጣ በኤዘር ኦር ከተያያዙ ምንጊዜም የምናየው ሰብጀክት የቨርቡ አጠገብ ያለው ወይም የብላንክ ስፔሱ አጠገብ ያለው ሰብጀክት ነው ማየው ማለት ነው። እዚህ ጋር ቨርቡ የሚስማማው አጠገቡ ካለው ሰብጀክት ነው። ስለዚህ እዚህ ጋር ቨርብ ይገባል። ቨርቡ አጠገብ ያለው ሂ ነው። ስለዚህ ዊ ምንም እንኳ ፕሉራል ቢሆንም እኛ የምናየው ማን ነው? ሂ ነው ማለት ነው። ሂ ደግሞ ሲንጉላር ነው። ስለዚህ ትክክለኛው መልስ የሚሆነው ኢዝ ይሆናል ማለት ነው። አር ፕሉራል ነው። ዌርም ፕሉራል ናቸው። ዌር በፓስት ፕሉራል ነው፣ አር ደግሞ በፕሬዘንት ፕሉራል ነው ማለት ነው። ስለዚህ ይሄ የኢዘር ኦር ህግ ስለሆነ በኢዘር ኦር ከተያያዙ ሁለት ሰብጀክቶች ቨርቡ የሚስማማው አጠገቡ ካለው ሰብጀክት ነው ማለት ነው። ሶስተኛው ጥያቄ ኔዘር ሂ ኖር ዊ ዳሽ ዘዌ ኔይዘር ኖር ሌላው ሰብጀክቶችን የያዘልን ቃል ነው ማለት ነው። እዚህ ጋ እሱ በነገራችን ላይ ኔይዘር ኖር ሁለቱም አይደሉም ለማለት የምንጠቀምበት ኔጋቲቭ አመልካች ቃል ነው። ኔይዘር ሂ ኖር ዊ እሱም ወይም እኛ አናውቀውም ማለት ነው። ሁለታችንም መንገዱን አናውቀውም ወይም አቅጣጫውን አናውቀውም ለማለት ነው። አሁን እዚች ጋ ቨርብ ያስፈልገናል። ስለዚህ ምን አይነት ቨርብ ነው የሚያስፈልገን ነው ሲንጉላር ነው ወይስ ፕሉራል? ይሄን ለመወሰን ሰብጀክታችን ሲንጉላር ነው ወይስ ፕሉራል ነው የሚለው ማየት አለብን። ሰብጀክታችን ፕሉራል ከሆነ ፕሉራል ቨርብ ነው የምንጠቀመው። ሰብጀክታችን ሲንጉላር ከሆነ ደግሞ ሲንጉላር ቨርብ ነው የምንጠቀመው። የትኛው ሰብጀክት ነው ግን የምናየው? እዚህ ጋ ሁለት ሰብጀክት ነው የመጣልን ልክ እንደ ኤዘር ኦር ማለት ነው። እዚህ ጋ ሂ አለ፣ ሲንጉላር ነው። እዚህ ጋ ደግሞ ዊ አለ፣ ፕሉራል ነው። ስለዚህ አሁን በኔይዘር ኖር ህግ ልክ እንደ ኤዘር ኦር አጠገቡ ያለው ሰብጀክት ነው አሁንም የምናየው። አጠገቡ ያለው ሰብጀክት ማለት ከብላንክ ስፔሱ አጠገብ ወይም ከቨርቡ አጠገብ ያለው ማለት ነው። ስለዚህ ቨርባችን የሚገባው እዚህ ጋር ነው። ከቨርቡ አጠገብ ያለው ሰብጀክት ዊ ነው። ስለዚህ ዊ ፕሮራል ነው። ፕሮራል ስለሆነ ፕሮራል ቨርብ ይፈልጋል። ከኤ እስከ ሲ ባሉት ፕሮራል ፎርም የተጻፈው ማን ነው? ኖው ነው ወይስ ኖውስ ነው? ያው እዚህ ጋር ኖዊንግ የሚለው ጀረንድ ስላለው እዚህ ጋር ፈጽሞ መጠቀም ስለማይቻል ማለት ነው። ስለዚህ ኤስ ያላቸው ቨርቦች ምንጊዜም ሲንጉላር ናቸው፣ ከሌለው ደግሞ ፕሉራል ነው ማለት ነው። so the best answer here is plural subject ስላለን ፕሉራል ቨርብ ስለሚያስፈልገን መልሱ ምንድነው? እሺ ያው ማብራሪያው ኦሬዲ ጨርስነዋል። ኮመንት ሴክሽን ላይ ትክክለኛውን መልስ አስቀምጦልኝ። ሃፍ ኤን ኤስ ታይም